የረመዳኑ የመጀመሪያዎችን አስሮችን ጨርሰን የመጨረሻዎች አስሮች ላይ እንገኛለን። አላሁ ዐዘ ወጀል እነኝን አስሮች ለመድረስ አላህ ወፈቀን፣ አላሁ አደረሰን። አሁን ባለፉት አስሮች ላይ ሃያዎች ላይ ሌሊቶችና ቀኖችንን እየተጠቀምን ሰዎች፣ አላሁን ዐዘ ወጀል እየተገዛን ሰደቃ እያረግን ቁርአን እየቀራን ተራዊ እየሰገርን የተለያዩ መልካም ነገሮችን እያረግን ካሳለፍን አላሁን ዐዘ ወጀል ማመስገንና በዚሁ ላይ መቀጠል ይኖርብናል። ምናልባት በተለያየ ሁኔታዎች በተለያየ ስሜቶች ነፍስያዎች በተገቢ መልኩ በአግባቡ ሳንጠቀማቸው አልፈው ከሆነ ደግሞ ረቡና ዐዘ ወጀል መሃሪ የሆነ ጌታ ነውና እስካሁን ያለ አግባብ ስላሳለፍን አሁንም እነኚህን የቀሩትን ወሳኞችን ያለ አግባብ ማሳለፍ ደግሞ የበለጠው ኪሳራ ስለሆነ አሁን ላይ ያንን ነገር ሙሉ ለሙሉ በመተው አላህን አዘወጀል በመማፀን እንዲምረን በመማፀን እነኚህን አስሮችን አላህን አዘወጀል እየተቃረብን መጠቀም ይኖርብናል። እነኚህ አስር ቀናቶች የሚገርመው ልዩ ፍርሳዎች ናቸው፣ ልዩ እድሎች ናቸው። አላህ አዘወጀል ያደረሰን በጣም ታላቅ በተለይ ሌሊቶቹ ለአፍደሉ ለያሊ ዱንያ አለል ኢጥላቅ ዱኒያ ላይ ካሉ ሌሊቶች ሁሉ አጠቃላይ ታላቅ ሌሊቶች የሚባሉት ናቸው። ዱኒያ ላይ ካሉ ሌሊቶች ከአመቱ ሙሉ በእኛ ላይ ከሚያልፉት ከምናገኛቸው ለሊቶች እነኚህን አይነት ለሊት የሚመሳሰል ለሊት በእኛ ላይ የለም አያልፍ ስለዚህ እነኚህ አስሮች አላህ ዐዘ ወጀል በልዩ ሁኔታ ወደ አላህ እየተቃረብን ለአላህ ዐዘ ወጀል ምስጥራችን እየነገርን ስህቶች ወንጀሎች ካሉ ለሰው ማውራት አይጠበቅብህም። አንተ ለጌታ አላሁ አዘ ወጀል በሚስጥር በመንገር ኢጅቲሃድ በማድረግ በመጠናከር ልዩ ባህሪ በማምጣት እነኚህን ቀናቶች መጠቀም ይኖርብናል። ይሄ ደግሞ ነብዩ ሰለላሁ ዐለይሂ ወሰለም ያደረጉት የነበረው ተግባር ነው። የነብዩ ሰለላሁ ዐለይሂ ወሰለም ሰሃቦችም ያረጉት የነበረው ነው። ከዛም በኋላ የነበሩት ሰለፎች ያረጉትና ይቀጥሉት የቀጠሉበት የነበረው ወሳኝ ተግባር ነው። እነኛ አስሮችን በልዩ ሁኔታ ዕባዳ ማድረግ፣ ወደ አላህ መቃረብ፣ ልዩ ባህሪ ማሳየት፣ በተለይ ደግሞ ሱቅ ላይ ያለን ሰዎች እስካሁን በንግድ በተለያዩ ሁኔታዎች ቢዚ ሆነን ምናልባትም በአግባቡ ቀናቶችን ወይም ሌሊቶችን ሳንጠቀም በተወሰነ ደረጃ ተጠቅመን ከሆነ አሁን ያንን ነገር ለአስር ቀን ብቻ ለአስር ቀን ብቻ በማቃለል ከተቻለ ሙሉ ለሙሉ በመተው ለአላህ አዘ ወጀልና ራሳችንን ጊዜያችን ለአላህ አዘ ወጀል ብቻ በመስጠት እነኝን ቀናቶችን መጠቀም ያስፈልጋል። ምን እያረግ የምናረገውን መልካም ነገር እያደረግ ነው። ሌላ ነገር አዲስ ነገር የለም አዲስ ነገር የለም። ሌሊት ሰግዳለህ ቁርአን ዚክር ታደረጋለህ፣ ተስቢት ታደረጋለህ፣ ሰደቃ ታደረጋለህ፣ ዚያራ ወንድሞችን ትጠይቃለህ፣ በስልክም ቢሆን ችግር የለውም። የተቸገሩ ሰዎች ሙሳዕዳ ታደረጋለህ፣ ለወንድሞች መልካም ነገር ታደረጋለህ። እነኚህ መልካም ነገሮችን በመስራት እነኚህ ሌሊቶችን መጠቀም ይኖርብናል። ሌሊቶችን ሲባል ቀናቶችንም ጭምር ነው። ሌሊቶች ግን በጣም ወሳኝ ስለሆኑ ነው። ነቢዩ ሰለላሁ አለይህ ወሰለም ከማ ተቁሉ አይሻ የረመዳን አስሮች ሲመጡ በልዩ ሁኔታ ነቢዩ ሰለላሁ አለይህ ወሰለም በዒባዳ ይጠናከሩ ነበር ትላለች እነኚህ አስሮች ሲመጡ በሌላ አሀዲሱ አይሻ ረድየላሁ አንሃ ተቁል አስሮች ሲመጡ ነቢዩ ሰለላሁ አለይህ ወሰለም ትጥቃቸውን ጠንከር ያደረጉ ነበር አጥብቀው ይታጠቁ ነበር አጥብቀው ይታጠቃሉ ሰው ጠንከር ያለ ስራ ለመስራት የሆነ ስራ ታጋጠመው ይዘጋጃል ቅድመ ዝግጅት ያደረጋል በደንብ ተዘጋጅቶ ስራውን ለመስራት የሚወስነው ተወሰነ በኋላ ተዘጋጅቶ ነው ስራ ውስጥ የሚገባው ምክንያቱም ወሳኝ ስራ ስለሆነ ቅድመ ዝግጅት ይፈልጋል። ስለዚህ እነኛ አስሮች ሲመጡ አነቢዩ ሰለላሁ ዐለይሂ ወሰለም ከሴቶች ሙሉ ለሙሉ በመለየት መስጂድ ይገቡ እንደነበር ይታወቃል። መስጂድ ብቻ ገብተው የተለያዩ አሽጋሎች እንዳያሻግሏቸውና ቢዚ እንዳያደርጓቸው በመስጂድ በማሳለፍ አላህ ዐዘወጀል ጋር ብቻ ተቀርቡ የሚያደርጉባቸውና የሚቃረቡባቸው ሌሊቶች ነበሩ። ነቢዩ ሰለላሁ ዐለይሂ ወሰለም ሰሓቦችም፣ እንደዚሁ ባለቤቶቻቸውም የነቢዩ ሰለላሁ ዐለይሂ ወሰለም እነኚ አስሮች ሲመጡ መስጊድ በመግባት እዕቲካፍ በማድረግ ተጀሩድ በማድረግ ሌሎች ሸዋግሎችን በመተው ሙሉ ለሙሉ ወደ አላሁ ዐዘ ወጀል ሊቃረቡ ነበር። ሚስጢሩ ደግሞ ሚስጢሩ እነኛ አስሮች ውስጥ አንድ ሌሊት አለች። አንድ ሌሊት አንድ ቀን ብቻ ነች። ሌሊቷ ግን መቼ መሆኑን የሚያውቀው አላህ ዐዘ ወጀል ብቻ ነው። ነቢዩ ሰለላሁ ዐለይሂ ወሰለም ሳይቀር ለሊቱን በሄን ቀን ነው ብለው በተዕይን የተናገሩበት ሁኔታ የለም። ምናልባትም አጠራጣሪ ሌሊቶች እንዳሉ አመላክተዋል። አመልካች ነገሮች ይኖራሉ። ከዛ ውጭ ግን መቶ በመቶ ይሄ ሌሊት ነው ለማለት የማያስችል በመሆኑ አስሮችን ሙሉ ለሙሉ ወደ ጌታው በመቃረብ ጌታውን እየተገዛ እንቅልፉን በመተው በዒባዳ ያሳለፈ ሰው ይችን ሌሊት ማግኘቱ ምንም የሚያጠራጥር ነገር አይደለም። ይችን ሌሊት ደግሞ አላህ ከወፈቀህና ከሰጠህ በርሜህ፣ አንድ ጊዜ አላህ ተወፈቀህ፣ አላህ ዘ ወጀል ወንጀልህን ሙሉ ለሙሉ ይምረዋል።

ብዙዎቻችን በዚህ ዘመን ያሉት ሰዎች እርሜያቸው 83 ዓመት የሚደርሱት ትንሾች ናቸው። አብዛኛው ከዛ በታች ነው። ከዚ በላይ የሚሆነው ብዙ ሰው አይደለም፣ ትንሽ ነው። ካንዲ ሰው እርሜ በላይ ወይም ያንዲ ሰው እርሜ ያክል ዒባዳ ያረግነውን ያረገውን ከዛ በላይ በአንድ ለሊት ብቻ ማግኘት ምን አክል እድል ነው? ምን አክል ፈውዝ ነው? የአላህ አዘ ወጀል ረህማ ነው። ለነቢዩ ሰለላሁ ዐለይሂ ወሰለም ማውት የተሰጠ እድልና ልዩ ስጦታ ነው ባንድ ለሊት አላህ አዘ ወጀል ሰማንያ ሶስት ዓመት ካራቶር ዒባዳ ካረገው ሰው በላይ አንድ ሌሊት አላ ከወፈቃችሁና ዒባዳ ታረጋችሁ ታገኛላችሁ። ከአላህ ዘ ወጀል ሰላም ለናንተ ይመጣል። ሰላም ትሆናላችሁ። ሚንአፋቲ ዱንያ ወልአኪራ መለይኮች በናንተ ላይ ሰላም ይሏቸዋል። መለኮች ጭምር ይወርዳሉ። መለኮች ጭምር እ ይች ሌሊት ላይ ይመጣሉ፣ ይወርዳሉ። ምን አክል ክብር ያላትና ከፍ ያለ ሌሊት መሆኗን ለማመላከትና ለማሳየት ይችል ለማግኘት የምናረገው ነገር ብቸኛ አማራጭ እነኚህን አስሮችን በዒባዳ በማሳለፍ ብቻ ነው። ሀያ አንደኛውን ሀያ አምስተኛውን ሀያ ሰባተኛውን በመንቃት ብቻ ላይሆን ይችላል። ነገር ግን እነዚህ አውታሮች፣ ነጠላዎች መዛን ናቸው። በአብዛኛው ጊዜ ይሆናሉ ተብሎ ትሆንባቸዋለች ተብለው የሚታሰቡት ናቸው እንጂ ምናልባትም በጥፍ ላይም ሊሆን ይችላል። ሀያ ሁለትም፣ ሀያ አራትም ሀያ ስድስትም ሊሆን ይችላል። ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም ዘርዝረ ወይም በተዒን ይሄ ነው ያላሉበት ሚስጥሩ ባሮች ሙሉ አስሮችን ዒባዳ አድርገው በመልካም ነገር እንዲያሳልፉ ነው። እነኚህ ሌሊቶችን መጠቀም ይኖርብናል የሚል ነው አብዛኛው ኹጥባ መልእክት። እነኚህ ሌሊቶችን ደግሞ በተቃራኒው ያው የተፈለገው ሌሊቱን ኢህያ ማድረግ ነው፣ መንቃት ነው፣ አለመተኛት ነው በሚል እሳቤ በእኛ እሳቢ ነው አለመንቃት ነው በሚል እሳቤ ባልሆኑ ነገሮች፣ በጫወታ ከዛም አልፈው ያልሆኑ ነገሮችን በማየት ሚዲያዎች አስቀያሚ የሆኑ ሚዲያዎችን ሙሰልሰላቶች አርያት፣ ካሲያት የሚቀርብባቸው ሚዲያዎችን እያየን ነገር ግን ሳንተኛ ካሳለፍነ ደግሞ ይሄ ደግሞ ምን አክል ኪሳራ ነው። የበለጠ ውርደትና ሒርማን ነው። የበለጠ ከአላህ ዘ ወጀል ሰዎች እየተቃረቡ ባሉባቸው ሌሊቶች ከአላህ ዘ ወጀል በጣም እርቀት መራቅን መፍጠር ነው። ይህን ደግሞ ጥንቃቄ ማድረግ ያስፈልጋል። እኛ ብቻ ሳንሆን፣ እኛም ጋር እኛ ስር ያሉ ልጆቻችን በሰቦቻችን፣ ባለቤቶቻችን፣ ዘመዶቻችን፣ ጓደኞቻችን ጭምር ሳይቀር ይህን ነገር ጥንቃቄ እንዲያደርጉ መምከር ነሲሓ ማድረግ መውዒዛ ማድረግ ያስፈልጋል። ሁሉም ሰው እንዲጠቀመው እድሉን ማሳየት ያስፈልጋል። ይሄ ደግሞ ነቢዩ ሰለላሁ አለይህ ወሰለም ያረጉት የነበረው ተግባር ነው። ሊአነ ዓይሻ ረዲየላሁ አንሃ ተቁል የረመን አስሮች ሲገቡ አነቢዩ ሰለላሁ አለይህ ወሰለም ጠንከር ይሉ ነበር፣ በሰቦቻቸውን ይቀሰቅሱ ነበር፣ ሚስቶቻቸውን ያነሳሷቸው ነበር። እነኚህ ቀናቶች እንዳያልፏችሁ ጠንከር ብላችሁ ዕባዳ እያረጋችሁ አሳልፉ እያሉ ዩቂ አህለ ያነቃቋቸው ነበር። ሌሊቱን ሙሉ ለሙሉ በዒባዳ ያሳልፉ ነበር አነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ ሴቶች፣ እናቶች፣ እነዚህ ቀናቶች ኢዕቲካፍ ማድረግ እንኳን በተለያየ ሁኔታ ባንችል ባለንበት ቦታ ሆነን ቤታችን ሆነን ለየት ያለ ቦታ ላይ ቁጭ ብለን ቁርአን እየቀራን ዚክር እያረግን ዒባዳ እያደረግን እነህን ቀናቶች ለሌሊቶች መጠቀም ይኖርብናል። እንደነበሩት እንዳለፉት ቀናቶች በተለያዩ ሽግሎች በተለያዩ ሁኔታዎች አሁን ደግሞ ዒድ እየቀረበ ነው በሚል የተለያዩ ነገሮችን መግዛት አለብኝ መርካቶ መሄድ አለብኝ እንደዚህ ማድረግ አለብን እያልን ባላስፈላጊ ነገሮች ማሳለፍ ደግሞ እነኚህ ሌሊቶችን በአግባቡ መጠቀም ስላልሆነ፣ ያኛው ነገር መቼም ስለማያልፍ ከዒድም በኋላ ስለምናገኘው ረመዳን ካለፈም በኋላም ስለምንገዛው አሁን ያለውን በቂ ስለሆነ በተቻለ መጠን ያን በመቀነስ እነኝ ሌሊቶችን በዒባዳ ብቻ ወደ ዒባዳ ብቻ ተወጁ በማድረግ ዒባዳ የሚባለው ደግሞ ነቢዩ ሰለላሁ አለይሂ ወሰለም ወደ አላህ ያቃርባል ያሉት መሆኑን ብቻ በመፈጸም እነኝ ሌሊቶችን መጠቀም ያስፈልጋል። ቁርአን መቅራት ነው ብያለው፣ ዚክር ማድረግ ነው፣ ተስቢሕ ማድረግ፣ ሌሊት መቆም፣ ተሀጁድ መስገድ፣ ተራዊሕ መስገድ፣ ሰደቃ ማበርከት፣ ሰዎችን የተቸገሩ ሰዎችን መርዳት በዚህ ነገር ብቻ ለማሳለፍ ከዛ ውጭ ያሉ ነገሮችን በእኛ እሳቤ እንቅልፍ ይከለክላሉ እያሉ የምናደርጋቸውን ነገሮችን ሙሉ ለሙሉ ለማድረግ ግን ማሳለፉ ሌሊቱን አረገ ማለት ስለማያስችል ይሄን ሁሉ ጥንቃቄ ማድረግ እነኚህ ሌሊቶችን መጠቀም ይኖርብናል። የሚል ነበር አብዛኛው ኹጥባ መልእክት፣ ሰፊ ነው። በጥቅሉ ግን እነኚህ ሌሊቶች በጣም ከፍ ያሉና ላቅ ያሉ ሌሊቶች ስለሆኑ